ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቬትናም ይፋዊ የስራ ጉብኝት እያደረጉ ነው። ጠቅላይ ሚኒስትሩ በ2025 የፒ4ጂ ቬትናም ጉባኤ ላይ ይሳተፋሉ። በቆይታቸውም ከቬትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶዮ ሶላር ፋብሪካን ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ የጀመረ ሲሆን ጠቅላይ ሚኒስትሩ ድርጅቱ ከዚህ ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁም አበረታተዋል። ኢትዮጵያና ቤላሩስ የኢንቨስትመንት አጋርነታቸውን በይበልጥ ለማሳደግ መከሩ። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ከቤላሩስ የውጭ ጉዳይ ሚኒስትር ማክሲዝም ሪሲሄንጎፍ ጋር ተወያይተዋል። በዚሁም ወቅት በግብርናና ሜካናይዜሽን እንዲሁም በኤነርጂ ዘርፎች የጋራ ትብብር መፍጠር የሚቻልባቸው ጉዳዮች ላይ መክረዋል። ሁለቱም ወገኖች የኢንቨስትመንት አጋርነትን ለማጎልበትና ለሀገሪቱ ዘላቂ ልማት ብሎም ኢኮኖሚያዊ እድገትን የሚደግፉ የጋራ ተግባራትን ለማከናወን ቁርጠኛ መሆናቸውን አረጋግጠዋል። ኢትዮጵያና ፋኦ በግብርናና ምግብ ስርዓት ላይ ትብብራቸውን ለማጠናከር ተስማሙ። የገንዘብ ሚኒስትር ደኤታ ሰመሪት አሰዋሰው ከዓለም ምግብ ድርጅት የምግብና ግብርና ዳይሬክተር ዶክተር ዴቪድ ላቦርድ ጋር ተወያይተዋል። በውይይታቸውም የኢትዮጵያን ብሔራዊ የምግብ ስትራቴጂን ከዓለም ምግብ ድርጅት ዓለም አቀፍ አሰራር ጋር በማቀናጀት በትብብር ለመስራት ተስማምተዋል። ዳይሬክተሩ የዓለም ምግብ ድርጅት ኢትዮጵያን በሁሉም ዘርፍ ለመደገፍ ቁርጠኛ መሆኑን ገልጿል። Thank